በስራ በጣም ከባድ ነበረች ባህሬን። እያወቅሽ እንዳው ብትደውይልኝ ብታስታውሽኝ አሁን እኔ ያን ያህል ክፉ አሁን እንዳው ማርያምን ብስማ ለዛ አይደለም ወልዴ ታውቃለህ። እኔ በቃ በጣም ስላሰብኩኝ ነው ጌ አይ፣ ብታስታውሰኝ በቃ እንደዚሁኝ ያለው ወንድሜ እንደው እንደዛ ክፉ መስያትን ቢሆን እንደው ወንድሜ እንደው ይሄን ያህል እንደዚህ ሲሆንብህ በቃ ብላ ብታስታውሰኝ እኮ በቃ ይሄን ያህል እኔ ጭራሽ እንደዚህ ሰው እንትን ብሎ እውነት እኔ ሰው ማገዝ ነው የምፈልገው። እኔ እዚህ ማርያምን ይሄ ሁሉ እንትን የማደርገው ከየትም እንትን ብዬ አይደለም። በቃ ከማዳም ቅመሞች ነው የ25 ድርሃም ተሰብስቦ ሲመጣ በጣም ብዙ ነው እኛ ጋር፣ እኔም በቂ ነው። እኔ ከዚህ በላይ እኔ ጎዳና ተዳዳሪ እያለሁ የምበላውን ያህል እኮ አሁን አልበላም። ያኔ ኩርቱ ፔስታል፣ የአንድ ብር ሙሉ ፔስታል ምግብ ሁሉ በላ ነበር፣ በአንድ ብር በጥቁሩ ፔስታል። አሁን በባለሙያ በሸፍ ተሰርቶ ግማሽ እንጀራ ለቁርስ ለምሳራት አልጨርስም። ምን ነው በምን ምክንያት ክፉ ሊሆን ይችላለሁ? በምን እና እኔ እውነት በዚህ ልክ እንትን አላልሁም፣ እንዳልኩሽ በወቅቱ ለተወሰነ ጊዜ እንድትቀጣ ፈልጊ ያንን ደግሞ እንድትማር ለራሷ ነው እንጂ ለእኔ አይደለም። እኔ የትኛው እኔ ማነኝ? እኔ ማነኝና ነው ይህን ያህል? እኔ ሰው መጉዳት አልፈልግም። ሰው በኔ እንዲያዝንብኝ አልፈልግም። እህቴ በኔ ምክንያት ስለተጎዳሽ፣ እዚህ ልክ ተስፋ መቁረጥ ድረስ ስላደረስኩሽ በጣም ይቅርታ እህት አለ? ይቅር በይኝ እህቴ፣ በጣም ይቅርታ። እኔም እንደ ወንድም መተው ነበረብኝ በወቅቱ በሰዓቱ ትንሽ ከፍቶ ስለነበረ ነው። ይቅርታ አድርጊልኝ። እንግዲህ ነገ በአስር ሺህ ብርሽ በደንብ እቃ ምናምን አስገብተሽ ልብሶችን፣ ምኖችን በደንብ እንትን አድርጊና አክቲቭ አድርገሽ ስራሽን ስሪ። በምችለው በደንብ በምችለው ሁሉ አገዝሻለሁ። በርችልኝ እህታለሁ። በጣም ይቅርታ ቡሽራ ወንድሜ፣ ስላስወረድኩ ይቅርታ። ያው ጆከር ስለገባ ነው እና ሚዲያ ላይ ያለው ነገር በጣም ያሳዝናል። ለሁላችንም ስራ መስሪያ ሳይሆን ይህ ተቃውሞና የህዝድና ቦታ ስለሆነ ለሁላቸውም ችግር የለውም ለማንኛችንም እንበቃለን። መሪያ አስር ሺህ ድርሃም ጨምሬልሽ ስራሽን በደንብ ሞቅ አድርገሽ ስራ ትጀምሪያለሽ። ደሊቨሪም ነገ የስራ ደግሞ ካሳ አስር ሺህ ድርሃም አለሽ። ነገ ትጅዬ እንደውም መብርሃን እንደ እንደ እንደ አድርገሽ ትሙት። እኔ በቃ እንደ ዛሬ እንደ ምንም በሆን አይቆጨኝም እመቤቴን በጣም እንግዲህ ቲጂ ረፊ ቪዛ ማሰሪያ አታ እኔ ሱቄ ወንድ ብቻ ነው ያለው፣ ሴት የለውም። ማርያም ነው የሚለው። ሰሞኑን ራሱ ጌም እንድትጫወት በጣም እንትን እያላን ነበር ታውቃለህ። ሰፖርት እንዲያደርጓት ዛሬ ራሱ ቪዲዮ ሰርች ላትሉ የምር በቃ እኔ እንጃ። ክብሩን ኪዳነምህረት ትውሰድ። በጣም ደስ እና ይሄ ሁሉ የተደረገው እውነት እውነት ሰሚነሽ ኪዳነ ምሕረት የስውሯ ንግሥት እመብርሃን ቤቴ ስለገባች ነው። ይሄ ሁሉ ታሪክ በዛሬው ቀን የተከሰተው ያው ኦርቶዶክሳውያን እሷን እንድታመሰግኑልኝ ጠይቃለሁ። በትትና ሲቀጥል ወንድሜ ወልደ ጊዮርጊስ፣ አዎ አስቀይሜአለው። በስራ አጋጣሚ ደግሞ ሳሪም ሁሉም ብለውታል፣ ገጠመኝ ይኖራል። እኔም አልሸነፍም ብያለው። በዛ ሰዓት ልክ ናችሁ ልክ ነህ እና ይቅርታ። ለእኔም ተከታዮች አንድ ወር እንግዲህ መቀጣት ቀላል አይደለም፣ በቢዝነሱ ዓለም ስትኖሩ እና ወደ መንገድ አገዱ ስደርስ፣ ቀጥታ ኢትዮጵያ ነው ለእህቴ የደወልኩላት። እባክሽን ስራዬ የተበላሸ በምን ምክንያት ምናምን ስትለኝ፣ እንደዚህ እንደዚህ በዲሊቨሪ ምክንያት። ኦኬ በቃ ሰሚነሽ ይሄዳለሁ በራሴ ጉዳይ በሶስት ቀን ይሄንን ታሪክ ካልፈታችልሽ ምንም አትበይ፣ ቀጥታ ሰው ቤት ግቢ ነው ያለችኝ። ሳሪ ማርያምን ነው የምልሽ እንዴ ቪዛይን አሰርቼ ወጥቼ ስቋቋም ስላት ታሪክ ከተቀየረ አብረሽ ቀሰራሽ ትሰሪ ያለሽ፣ በሶስት ቀን ግን መልሱን ንገሪኝ ነው ያለችው። ከዛ ሲቀጥል እሷ ሄዳ ስትመጣ ደሞ ሳይንት አንቺን ብለሽ አልቀደም በቤታችን የስጉሯን ጸበል ይዛ መጣች። እግዚአብሔር ይመስገን። በቃ እሱም ጨካኝ ሆኖ አይደለም። እኔም ታውቂያለሽ፣ ባህሪን ያው ለሰው ማስረዳት ትንሽ ይከብዳል። የኔም ባህሪ ደግ ሩህሩህ፣ አዛኝ ከምሰራው ይልቅ ቁጭ ብዬ ለማዳም ቅመሞች እንትን ስሰጥ ነው መረጃ ስሰጥ ነው የምታወቀው። ግን የዛን ቀን በአጋጣሚ ሆነ እኔ ቤት ስለተሰደብክም እኔ ቤት ስላስቀየሙህም የነበሩ ልጆች ይቅርታ፣ በዚህ ሁሉ ሰው ፊት ይቅርታ ጠይቃለሁ። ሁለተኛ በቃ ክብሩን

ጥቅሙን ይፈልጋል። እኔም ጥቅሜ እፈልጋለሁ። ስለዚህ ዛሬ በዚህ ሰዓት ሶስት ቀን ሳያልፍ ታሪኳን ስለገለጸች እኔ ይኸው ክብሩን ትውሰድ መብራን። የእውነት ስነግራችሁ፣ በቃ ይሄ በስራ መሀል የሚፈጠር ሴጣናዊ መንፈስ የሆነ ነገር ካልሆነ በስተቀር እኔ በዛ ደረጃ ክፉ ሆኜ አንተን ላጣጥል የመጣውበት ምናምን አይደለም። ስለ ስራችን እናወራለን አውርቻለሁ። በቃ መደጋገም አያስፈልገኝም ስለፈቀድክልኝ ከልብ አመሰግናለሁ። ከአሁን በኋላ እንግዲህ የቲጂ ቤተሰቦች ይኸው ከኢትዮ ዲሊቨሪ ጋር ጀምር ያለው የምትፈልጉት ነገር እዘዙኝ። አመሰግናለሁ። የት ነው የምትኖረው? አሁን አሁን እኔ ራስ አልኬማ የሚባል ቦታ ነው የምኖረው። እንዴ ዱባይ ነው ያለሁት። አዎ ዱባይ ነው ያለሁት። እኔ እኮ ሳውዲ ነበር ይመስለኝ። ዱባይ ነው ዱባይ ነው ያለሁት። ራስ አልኬማ የሚባል ቦታ ነው ያለሁት። እንትን የትዳር አው ትዳር ማለ ልጅም አለ። የት ነው የሚኖሩት? ልጅ ነው የሚኖሩት? አይ አይደለም፣ ልጅ ኢትዮጵያ ናት። ደግሞ ያው እዚ ቅመም ናት፣ እሷ ናት ያመጣችኝ እዚህ? እዚ የማዳም ናት። ስንት ነው ደሞ እዚ ይከፈላ? አንተ አንይ እ ብር ነው እዚህ ሀገር የሚከፈለ ነው የታወቀ ነው የወንድ ደሞ። የኛ ግን የተሻለ ተብሎ አሁን እዚህ ባለፈው በቅርብ ከአንድ ወር ነው ከሁለት ወር በፊት የሆነ ቦሳችን መጥቶ በቃ እናንተ ለጥረታችሁ ምናምን ብሎ ለእኔ ሁለት ሺህ ብር አስገብቶልኛል ማለት ነው። ባለሀብቶች መኪናና ሞተር ብስክሌት እየገዙ እንዲያስገቡ ሲስተም እንከፍታለን እና ለዛ ፕሮጀክት ሁለት ሞተር ብስክሌት ብትገዛ ከ1600 እስከ ሁለት ሺህ ድርሃም በወር ቋሚ ገቢ ማግኘት ያስችላል። አሁን የምንሰጠህ አንድ ሚሊዮን ብር ወይም 25 ሺህ ድርሃም ማለት ነው እንደዛ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 በቃ መተካት። ልክ እንዳንተ አሁን ያንተን ሁለት ሺህ የጨመረል በስራ ደስ ስላለው ነው። ከዛ ውጪ አንተ ኦርደር አሬንጅመንት እኛ ጋር መስራት ስለምትችል፣ አንዳንድ ጊዜ ወንድ ልጅ ያለቅስም ይባላል። ግን በቃ ከውስጣችሁ አንዳንድ የሚገፋችሁ ነገር አለ እኔ አሁን እረኞች መዳም ቅመሞች ለእኔ ያደረጉልኝ ያክል በቃ በተቻላቸው መጠን አንድ ሺ ፎሎወር ይዘው ለኔ በቃ ቪዲዮ ያልሰራ ከትንሽ ጀምሮ እስከ ፌመሶች በቃ ለኔ ላደረጋችሁልኝ ለኔ ላሳያችሁ ፍቅር እኔ ቃላት የለኝም። የማርያም ቅመሞችም አላህ በቃ ከሰው ቤት ስራ አውጥቶ ለራሳችሁ የተምቻቸ ህይወት ይስጣችሁ። እረኞችም አላ በቃ የተምቻቸ ህይወት ለራሳችሁ ይስጣችሁ። በቃ ሶስት ሰዓት ተናገር እንደምትፈልጉ ለ ሶስት ሰዓት ተናገር። እንግዲህ አንድ ሚሊየን ብር ተሰጥተዋል ቤት ከፍቼ ነው። ብዙ ነገር እንደምታየው፣ አመሸው ስንት ነገር አለ። ያው እንትን ስለሚሆን ወንድሜ ተናገር፣ ሶስት ሰዓት ችግር የለም ብሩ ሲሰጥ። ከዛ በፊት ግን ቲጂዬ፣ እንኳን ደስ ያለሽ ዛሬ ተናገር፣ የሚቆንጆ አዎ ተናገር። ሁለት ደስታ ነው ያለን የአሌና የቲጂዬ ደስታ ነው ያለው። ሁለታችሁም እንኳን ደስ ያላችሁ። ይሄ የተሰጣችሁን ሳንቲም ደግሞ ጥሩ ቦታ ላይ ያደርሳችሁት። ይሄን ነገር አረኩበት ብላችሁ እንድትመጡ ያርጋችሁ። ከዛ በተረፈ ወልደ ጊዮርጊስ በወጣ የተካ ወንድም አለው ልጆችን ያሳድግልህ። የሚያመሰገናለን በጣም ቲጂዬ፣ ከአንቺ ጭኮ እንፈልጋለን ከአሊ ደግሞ ኬክ ነገ እንድትቆርሱ ፊት ለፊታችን። ሳሪ ቃላት የለኝም ስለ እውነት ነናአንችና፣ እንደዚህ የምንባባል ሰዎች አይደለንም። አሁን አልይናገር ዓርብ ዝም በይ ተቀመጭ። በድጋሚ እድሉ ስለተሰጠኝ አመሰግናለሁ። አሁንም ሁላችሁንም በማመስገን ነው የምጀምረው። በጣም ደግሞ ከጎኔ የነበሩ ሰዎች በጣም ሁለት ሰዎች አሉና እነዚያን ሰዎች ስማቸውን ጠራሁትም በደስታዬም አንጻር ማለቴ፣ ጓደኞቼም ናቸው ወንድም እህቶቼም ናቸው። ኡስማን ሰይድ የሚባለው እንደኔ ስደተኛ በቃ ከጎኔ ሆኖ ከስር ከስር እየተከተለ የወንድሜ ደስታ ብሎ በሚችለው ሁሉ ሲያደርግ የነበረው ኡስማን ሰይድ የሚባለው ቲክቶክ ላይ ቅድም ገብቶ የነበረው ታውቂዋለሽ። ወንድሜ ከልብ የማመሰግነው ከልብ የማመሰግነው ክበርልኝ። እና ደግሞ ቲቲ የምትባል እህቴ እሷም ደግሞ እንደዚህ ከስር ከስር እየተከተለች ስታበረታታኝ አብሽር እያለች ስትል የነበረችው እህቴ ከልብ አመሰግንሻለሁ። ትትየ ክበሪ ልኝ የኔ ምርጥ እህት እና ሁላችሁንም አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። ወልዴ አንተን በቃ ልጆችህም ዘር ማንዘርም ይባረክ። በቃ በየትኛውም በቃ አላህ ክፉ ነገር አይንካህ። በህርክበት ሁሉ ደስተኛ ላ ያርግህ ብያለሁ። በሚሊዮን ሳይሆን በቢሊዮን ዶላር የምታቃጫ ላ ያርግህ እንሻላ፣ የምሄድ ይሳካል። ሁሉም የማይሆንበት ነገር የለም አንተ ለኛ ትልቅ ትምህርት ምኮን ልጅ ሰው ነህ በቃ ማለት፣ ክፉም ለሚያስቡትም ለምኑ በቃ ትልቅ ማስተማሪያ ነው። በቃ ውስጣችን የያዝነው ነገር ካለ እንድንረሳ የሚያደርግ ነገር ነው ያደረክልኝ ሁሉ ከልብ አመሰግናለሁ። ሳሪየም ከልብ ነው የማመሰግነው። ክበሪልኝ በቃ እስካሁን ከጎን ሆናችሁ ይሄ ፎሎወርም ባይሞላ የጣራችሁልኝ ሁሉ ከልብ አመሰግናለሁ። በቃ ማለት ኢንሻአላህ ኬኩ ያው ያለሁበት ቦታ ገጠርም ስለሆነ ያን ያህል ኬክ ባላገኝም ኢንሻአላህ አመቻችቼ ግን ሳሪ ቤት መጥቼ በደንብ እንደማከብር ቃል ገባለሁ። በቃ ሁላችሁንም ስላስደሰታችሁኝ በርታ ስላላችሁኝ አመሰግናለሁ። ወልዴ በቃ እድሜ ልክህን በቃ ደስተኛ አላህ ያርግ፣ በቃ ደስተኛ አላህ ያርግ። ጓደኞቼ ሁሉም አመሰግናችኋለሁ። በያላችሁ በሚችት ይባላችሁ ስጥሩልኝ የነበራችሁ ጓደኞቼ በኔ ለኔ ብለው በስርዓት ተሰብስበው ዱአ እያደረግን ነው እያሉ ሲያበረታቱኝ የነበራችሁ ጓደኞቼ እናንተ ከልቤ ከልቤ ከልቤ አመሰግናለሁ። ቃላት የለኝም። ግን አንድ ነገር መናገር እፈልጋለሁ። ኡስማን ሰይድ የሚባለው ወንድሜ በስደት ነው ያለው፣ እሱምና ቢያንስ እንደኔው በዝቅተኛ ደግሞ የሚሰራ ልጅ ነው። ይሄ ነገር በቃ ያነሷል ብዬ ባላስብም 50 ሺህ ብር ለሱ እኔ እነይታለሁ ማለት ነው፣ ለወንድሜ 50 ሺህ ብር በቃ ከተሰጠኝ ላይ በቂ እንዳላደል አውቃለሁ፣ ግን በቃ ይሄንን በቃ እንደማስታወሻነት እንዲቆጠረው ለሱ ለሚስኪን ወንድሜ ይሄን ነይቻለሁ ነው ማለት ነው። እናጨርሻለን በቃ ይህንንም ስሰራ ይህንንም እንትንም ስል ቪዲዮም ስሰራም ይህንን ድርጅቱን ሳስተዋውቅ በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኜም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለእኔ መምህር ናት ሚስቴም ማለት ነው። እሷንም ከልብ ከልብ አመሰግናታለሁ። ሁሌም ምኞት የምን አላህ ነው የሚያቀብኝ ማለት ነው። ይሁን ጊዜ የሚሁል ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደ ሚስት በቃ ቤቷ ቁጭ አድርጌ ማስተዳደራት ብዬ ነው ሁሌም የምማለመው። ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷ እኔ ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው ምን እንባል? አንቺን እያሸቀልኩኝ እኔ እዚህ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ነው። ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለእኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም፣ ምንም ነገር ማለት ነው። እሷ ላይ ለእኔ ካደረገችልኝ አንጻር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይህንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁ እንትን ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ባለ ሁለት አይናት ሚስቴ በቃ ሁሌም፣ በቃ ላንቺ ክብር አለኝ። በቃ ሁሌም እወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና አይነሽ እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስቴን ንግስት ካረካት አንተ ንጉስ ነህ፣ ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው እና በጣም እድለኛ ነህ፣ ያው እሷም እድለኛ ናት። በማመስገን ደግሞ ሞወር አክብር ያለው ሞወር አክብር ያለው ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል። የሚስቱን ሀቅ የሚጠብቅ ሚስቱን የማያጭበረብር ወንድ በጣም ደስ ይለኛል። እና እድለኛ ናት እሷም፣ አንተም እድለኛ ነህ በጣም። እኔ እድለኛ ነኝ የሚለው እኔ ነው በቃ ማለት እሷን ስለሰጠኝ እድለኛ። የሚገርማችሁ ዱባይ ያው ታውቃላችሁ፣ አንዳንድ ጊዜ ባል መቀማመት ምናምን የሚባል ነገር አለና ስትመጣ ልታመጣች ስትል ብዙ ነገር ብለዋታል። እሷ ግን በእኔ ኮንፊደንስ ኑሯት፣ በእኔ እምነት ኑሯት፣ ጭራሽ በቃ ይምጣና ሁለታችን የምንስራ ብላ ያለች ልጅ ናት። ማለት በእኔ እኮ እኔም ደግሞ እሷን አላሳፍራትም መቼም መቼም ቢሆን ማለት ነው። ኢንሻአላ እሷን የምን ጊዜ ምኞቴ ከማዳም ቤት አውጥቼ በቤቱ ቁጭ አድርጌ እንደ ንግስት አድርጌ ማኖር ነው መፈልገው። ይሄ ነው ራት አለ ያሳያሉ ታኖራታ አለ በቃ ምንም ችግር የለም። ማሲ አውሪ አውሩ ማርያምን። መሲም ደሞ ያው እንዳልከው ለአንተ ብዙ ነገር እንትን አድርጋለች። ደስቷን ትግለጽ። የምር እኛ በጣም ደስተኞች ነን። አረጋሽት እኔ የዛሬው ቅዱስ ሚካኤል ይህንን ዜና ስላሰማኝ በጣም ደስ ብሎኛል። ጠዋት ለቁጣሪ የዓመት ነው ሚካኤል ዛሬ። ኦ አዎ። ዛሬ ግን እኔ ምን ደስ እንዳለኝ ታውቂያለሽ? ዛሬ እኔ ጋር አስገብቼው ቅድም ያው ወልደ ጊዮርጊስ ስለተናገሩ ከእናንተ መካከል ንጹህ የሆነ ሰው አሊም በድንጋይ ይውገሩ ብያቸዋለሁ። በጣም በኮሜንት ላይ ፍርጃ ሲበዛ ማለትና ቅድም ወልደ ጊዮርጊስ ነግሯቸዋል። እኔ ሪከርዱን ሰምቼ ለሀቄ ስለፈረድኩኝ ደስ አሁን ላይ ኩራት ተሰማኝ ገባች ዛሬ ግን ደግሞ ይሄንን ኩራት ደግሞ እንድንሰማ ደግሞ ያደረገችን እመቤታችን ቅዱስ ድንግል ማርያም እና ቅዱስ ሚካኤል ናቸው፣ በወልደ ጊዮርጊስ ተመስለው ማለት ነው። ስለዚህ ወልደ ጊዮርጊስ ይሄን ክብር ስለሰጠህን በሄድክበት እውነት ኡነት ልጅህን፣ ባለቤትህን የረገጥከው ሁሉ ለምለም ይሁን፣ እመቤቴን ክፉ አይንካ፣ አይመምከ እንቅፋት አይንካ። እኔ በቃ አንዴ እንደዚህ ተደስቶ ማየት በጣም ፍላጎቴ ነበር። በውስጥ አስር ጊዜ ነው የምጽፍለት አይዞ ከአሊ አትጨነቅ ይሞላል ስለው ነበር እና ሳይሞላ ግን ጎዶሎህን እንዲሞላ አድርጎልሃል። እና እውነት ወልደ ጊዮርጊስ ቃላት የለኝ ለእኔ እንዳደረግከው ለሳሪ እዚህ ላለ ነው እንዳደረግከው ነው የምንቆጥረውና አሊ ደግሞ በጣም መበርታት አለብ መጎበዝ አለብ። እኔ ደስ ብሎኛል። በቃ ከዚህ በላይ ምንም ማለት አልፈልግም። እንኳን ደስ አለህ። ከየሰው ደስታ የሚያስደስታችሁ ሁሉ እነ ትክክል እንኳን ደስ አላችሁ አሁን አምስት ሺህ ሁለት መቶ ሰው አላችሁ አምስታችሁም ትክክል ነው እያላችሁ ነው እና ስለ ትክክሉ ነገ እንሄድበታለን አሊ ግን ነገ እንጨፍ በቃ ነገ ደስ ብሎ ፈታ ብለዋል በቃ ነገ እሺ በቃ ቀና አድርጎሃል ምታ ፈጣሪ አላህ ቀና አድርጎሃል ስለዚህ እንኳን ደስ አላችሁ በቃ